የቤተሰብ ደስታ የሚያስደስታቸው ቅመሞች ቪዲዮ ላይክ፣ ሸር እያደረጋችሁ እስከ መጨረሻው ተከታተሉት። ተኮስ ነው መቸው እንግዲህ ዛሬ የእቃችን ዘብረቅ ረቅ ብሏል ማለት ነው። ቡፌውን ምን ፈታተን ፊራሻችንን ወደዚህ አምጥተናል ማለት ነው። ሌላው ክላስ፣ ታችኛው ክላስ እንዳያችሁት እንግዲህ እየታደሰ ነው። የቤተሰብ ቀልብ ደስ ስለሚለው እነሱ እንደምን ምን ልስጥህ ማሻአላህ ወደ ላይ ያለው ነጭ ሆኗል ቀለሙን ለው። ማሻአላህ ተባረከላህ። ውድ ቤተሰቦቼ እንግዲህ ይህ ሳሎን እንደዚህ አድርገን አሳምረነዋል እንደምታዩት ማለት ነው። ሳሎኑን እንደምታዩት ከግማሽ በላይ በነጭ ነው የተቀባው። ወደ ታች ያለው ደግሞ በአረንጓዴ ከለር ማለት ነው። ያው ካሜራው ትንሽ ቀየረ አድርጎታል። ያልደረቀም አለ። በዚህ አይነት መልኩ ሳሎኑን ቀይረነዋል ማለት ነው። ላይኛው ክላስ ደግሞ ይቀራል፣ እንሻአላህ በሌላ ጊዜ ይቀየራል። ግዴታ ይሄደርቆ እቃችን መመላለስ ስላለበት እንደምታዩት ሜዳ ሆኗል። እቃችንን ጎፋፈን ወደ ውጭ አውጥተናል። ያው ቤታችንን በዚህ መልኩ እያደስን እንገኛለን። ያው የቤተሰብ ዱዓ መቅቡል ነው ታውቃላችሁ። እንደዚህ ፈካ ብለው ሲያዩት ደግሞ እነሱ ከእንጀታቸው በደንብ ዱዓ ያደርጋሉ። ና እንደዛ አድርገነዋል ማለት ነው። አሁን ቀጥታ የምንሄደው ወደ ውጭ ነው። የውጭ ይቀረናል። እንግዲህ ቤታችን በዚህም መልኩ ቀለሙ ተለቅልቆ አለቀ ማለት ነው። ማሻላ ወላይ በጣም ነው የሚያምረው። ያው እንደምታዩት ገና ብዙ አልደረቀም። እንግዲህ እዚህም እንደምታዩት ኮርኒሱም ተሰርቷል ማለት ነው። የበፊተኛው በጣም እንትን ብሎ ነበረ፣ ተቀይሯል። ግድግዳውም ተቀይሯል ማለት ነው። የቀረው እንግዲህ የበር ቀለም ነው። እንሻአላህ ይቀባል ማለት ነው። ያው ቤቱ ደግሞ ጠራርገን ቀለሙ ያበቃ ጊዜ ምንጣፍ አስገብተናል። ያው ገና አልወለወልንም። በመሀል ሰራ በመሀል ካሜራማን እያደረግን እንግዲህ ይኸውላችሁ፣ የዛሬ ውሏችን ይህን ይመስላል ማለት ነው። ያው ቤተሰብ ስታስደስቱና በቃ እንደዚህ ፏ ፍክት ብሎ ሲያዩት እነሱ ደስ ሲላቸው ይህ እናንተም ሀጃ ይወጣል ማለት ነው። እንግዲህ እኛም ስንከድም ሀጃችን ይወጣ ማለት ነው። ሁላችን መቼም የቤተሰብ ዱዓ የቤተሰብ እንትን ያስፈልገናል ማለት ነው። ምርቃንና እንደዚህ ሲሆን ደስ ብሎኛል እኔ ማለት ነው። ያው የሚነጣጠፉ ነገሮችን እናነጣጥፋለን እንግዲህ። ዛሬ ሙሉ ቀን ስራ ነው ስራ ነው ስራ ነው የዋል ነው ማለት ነው። ከጧሱ ቢህ ጀምረን በቃ የቀረ ነገር የለም ና ወደፊት ደግሞ የምነግራቸው አዳዲስ አዳዲስ ሰበር ዜና አለ አዳዲስ ሰበር ዜና አለ ማለት ነው።